ከሰሞኑ ለጥቂት ደቂቃዎች ያገኘሁት አንድ ሙስሊም ያልሆነ ሰው እናንተ ሙስሊሞች ግን ለምንድነው ሰው የምትጠየፉት ብትጨብጡን ምን ችግር አለው? አለኝ። ሰው ከመጠየፍ ሳይሆን የፈጣሪን ትዕዛዝ ከማክበር የመጣ መሆኑንና ዝሙትን ድንበር ላይ ደርሰን ነፍሳችንን ከመታገል ይልቅ እንዳንቀርበው ከሩቅ እየተከላከልን መሆኑን አስረዳሁት። በዛው ቅጽበት የአላህን እዝነትና የአፈጣጠራችንን ሁኔታ አይቶ ከጥፋት ለመታደግ የደነገጋቸውን ድንጋጌዎች እንዳስተነትን ሆንኩ። በአካል ለሚገናኙ ሰዎች የቅርበት መጀመሪያ መታየት ነው። አላህ ወንዱንም ሴት ነው። ዓይንን ካልተፈቀደ እይታ መከልከልንና ሴቷን መሸፈንን አዘዘ። ከነተሸፈነው ማንነቷ ጠረኗ ማርኮት ወደሷ እንዳይሳብ ሽቶ ተቀብታ መውጣትን ከለከለ። ጉዳይ ኑሯቸው ከመታየት አልፈው አብረው የሚሆኑ ከሆነ ሌላ ሰው በሌለበት ብቻቸውን እንዳይገለሉ አዘዘ። ወንድ ከጉዳያቸው ውጭ የሆነ ጾታዊ ፍላጎት እንዳይፈጠርበት ሴቷን ድምጿን እንዳታለሰልስ አዘዘ። አካል ለአካል እንዳይገናኙም አለመጨባበጣቸውን አዘዛ። በእነዚህ ትዕዛዛት ላይ የአስካሪ ነገሮች እርም መሆን ተጨምሮበት ሕጉን ያከበረ ሰው እንዴት ከዝምነት ይደርሳል? ጠባቂያችን አላህ ምስጋና ይድረሰ እነዚህ ነገሮች በተናጠል ስናያቸው ለዝሙት ሩቅ ሊሆኑ ይችላሉ ሰው ስለተጨባበጠ ምን ይፈጠራል የሚሉን አሉ። የአላህ ጥበበኛነት ለባሮቹ አዛኝነት ድንበሮችን ከሩቅ ነው ያሰመረልን ድንበሮቹ ሲጣሱ ወደ ዝሙት የመቃረብ እድል ይጨምራል። ሴት ልጅ አካሏን ለወንድ ስታጋልጥ

ሆነ ትልቅ ሁሉንም ይመለከታል። የሶሻል ሚዲያ ኑሮአችንም ተመሳሳይ ነው። ድንበር አሳምረን ካልተጓዘን ዝሙት ይዘቱን ቀያይሮ አለና ማረፊያችን እሱ ወይም የልብ ስብራትን ማትረፍ ይሆናል። ፎቶ በፖሰትን ቁጥር ለእይታ እንጋለጣለን። ኮሜንቶችን ባበዛንም ቁጥር እንዲሁ ኢምቦክስ ማውራት ላይ ከደረስን ከሰዎች እይታ የተሰተረ ቦታ ነውና ሶስተኛችን ሸይጣን መሆኑ አይቀሬ ነው። በአካል ሲሆን ሁሉን ያዳረሰው ድንበር እዚህ ሲሆን ኡስታዞችንና ታዋቂ ሰዎችን አይነጥልም። በእውቀት ከእኛ የተሻሉ የምንላቸው ሰዎች ሊጨብጡን እጃቸውን ቢዘረጉ እንደማንቀበላቸው ሶሻል ሚዲያው ላይ በእውቀት ከኛ የተሻሉ መስለው የሚታዩን ሰዎች ድንበር ሲጥሱ አንታዘዘላቸው። ድንበር መጣስ በአንድ ቀን አይመጣም። ዛሬ መልካም የመሰለ ነገ ሊለወጥ ይችላል። ሶስተኛችን ሸይጣን ነው ተብለንም አይደለም፣ መግባባትና መላመድ ከሸይጣን ጋር ተባብረው ብዙ ድንበሮችን ያስረሳሉ። ጉዳታችንን የማይሸው ጌታችን ከወጥመድ መረቡ አርቆ ድንበሮችን አስምሮልናል። ወጥመዱ እንዳይዘን በቻልነው መጠን ከመረቡ መራቅ ተቀዳሚ መፍትሄ ነው። ውዷ እህቴ፣ እዚህ መንደር እገሌ ብትባይ የሚያስደነግጡሽ አይነት ሰዎች ብዙ እህቶችን አጥምደዋል። እገሌማ እንዲህ አያደርግም ብለሽ አታስቢ። ታሞ ከመማቀቅ እንዲል ያገሬ ሰው ለኡስታዙም ለተራውም ወንድ ድንበርሽን ጠብቂ፣ እንዳትጠመጪ እራስሽን ቆጠብ አድርጊ፣ እንዳትጠመጪ በርሽን ደጋግመሽ አትክፈቺ፣ እንዳትጠመጪ ወንድምነት ስም በየቀኑ የሚደረግ ቻትን አቁሚ፣ እንዳትጠመጪ የድብርት ጊዜሽን ከሶሻል ሚዲያ የተሻለ የምታሳልፊበት ቦታ ፈልጊ እንዳትጠመጂ። ላንችነትሽ ክብር የማይመጥን ወሬ ከማንም ቢመጣ እንደማይመጥንሽ እወቂ እንዳትጠመጂ። ጌታሽ ባሰመረው ድንበር ውስጥ ለአንቺ ጥበቃ መኖሩን እወቂ እንዳትጠመጂ። ትዳር የጌታሽን ድንበር በመጣስ የሚገኝ ጸጋ አለመሆኑን እወቂ። የወንድና ሴት መሳሳብ ተፈጥሮ ነው። አደምና ሐዋ ድሮም ነበሩ። እንዲፈላለጉ አድርጎ ነው አላህ ስብሓንሁ ወተዓላ የፈጠራቸው። በስሜትም በመንፈስም በአካልም በኑሮም አንዳቸው የሌላኛው ማሟያ ናቸው።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 የፍቅርን መስመር በተመለከተ ሃይማኖታችን ምልከታ ሰጥቶናል፣ አካሄዱንም ጠቁሞናል። በዚህ መልኩ ስትሄዱ ብቻ ነው ስኬታማ ልትሆኑ የምትችሉት ብሎናል። ከሸሪዓው በፊት ግን ማንኛውም ትክክለኛ አእምሮ በራሱ ትክክለኛ ነገርን ካልሆነው የመለየት አቅም የተሰጠው ስለመሆኑ መታወቅ አለበት። ስለዚህ ጤናማ አእምሮአችን የሚነግረን ነገር ትክክል ነው ማለት ነው ያልተበረዘና ልክ በተፈጠረበት ሁኔታ ያለ ንጹህ ህሊና ከመጥፎ መንገድ ይመልሳል ወንጀል ላይ ሲወድቁ ይወቅሳል ስህተት ሲፈጽሙ እረፍት ይነሳል ስለሆነ ይህ ነገር በሸሪዓው እንዴት ይታያል ብለን ከመጠየቃችን በፊት ልቦናችንን እንጠይቅ በአእምሯችን እናሰላስል ከህሊናችን ፈትዋ እንውሰድ ስለ ሁለቱ ምልክቶች ከጠየቅከኝ ግን በትንሹ ልንገረህ ወንጀል ይቆረቁራል ኀጢአት ይኮሰኩሳል ሐራም ነገር ይረብሻል ግራ ቀኝ ያስመለክታል ጥፋት ከሰው ያስደብቃል በጨለማ ያስኬዳል ጽድቅ ነገር ግን ልቦናን ያረጋጋል ውስጥን ያረካል ሰላምን ይሰጣል

አብዛኛው የፍቅር ጥያቄ የሚቀርበው ከወንዶች በኩል ነውና ከወንድ አቅጣጫ ሆነን ወደ እንስቶች እናወራለን። ለእህቶችም መጠነኛ መረጃ እንሰጣለን። ከፍቅርም መካከል እንዲሁ ከመሬት ተነስቶ የሚያብር የሚያከንፋለ፣ የሚያንዘፈዝፍ፣ የሚያንሰፈስፍ፣ የሚያቀባዥር ፍቅር አለ ከማይሆን ሰው ጋር የሚያጣብቅ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 ከያዙት ትክክለኛ መንገድ ወጥተዋል። ዓላማቸውን ስተዋል። ከመስመራቸው ተንሸራተዋል። እምነታቸውን ለውጠዋል። ሲጀመር ለአላህ ብለን እንጂ ለሰው ብለን የምንለውጠው ሃይማኖት መኖር የለበትም። እውነተኛ ፍቅር እውነት ነው፣ አዛይ ነው፣ በጎ ነው፣ መልካም ነው፣ ቅን ነው፣ ግልጽ ነው፣ ፊትለፊት ነው፣ ሚስኪን ነው ፍጹም በቅንነት የተሞላ ነው። እውነተኛ ፍቅር የጀርባ አጀንዳ የለውም። ድብቅ ሐሳብ ዓላማና ፍላጎት የለውም። ቀልቡን አስቀምጦ በምላስ አያወራ። ውስጡና ውጩ ተመሳሳይ ነው። አይመስልም፣ አያስመስልም። እውነተኛ ፍቅር ቁም ነገረኛ ነው። ሓላልን አጥብቆ ፈላጊ ነው። ጊዜያዊ ጥቅምን አስቦ አይንቀሳቀስም። ወረት አያጠቅመውም፣ ማግኘት አያርቀውም፣ ማጣት አያቀርበውም፣ ጥቅም አይለውጠውም። ያሰበውን ባገኘ ጊዜ የሚሸሽ የሚፈረጥጥ አይደለም። እውነተኛ ፍቅር ለሓላል ነዋሪ ነው፣ ለሓላል ተገዥ ነው፣ በሓላል ተብቃቂ ነው፣ ለሓላል መዋች ነው። እውነተኛ ፍቅር በሓራም አይደሰትም፣ ለሓራም አይስገበገብም ሓራም አያሳድድም በሐራም አይዝናናም በሐራም አይረከም። እውነተኛ አፍቃሪ ለራሱም ይጠነቀቃል፣ ላንቺም ያስብልሻል። ለራሱ ስሜት ሲል ሕይወትሽን አያበላሽም፣ ከመንገድሽ አያሰናክልሽም፣ ከዓላማሽ አያስቀርሽም። በሐላል ካልሆነ አይቀርብሽም፣ ለሓላል ካልሆነ አያስቸግርሽም። ሲያወራ የምሩን ነው። ሆዱና ምላሱ ተመሳሳይ ነው። ሺህ ጊዜ አንድን ነገር ብትጠይቂው ሺህ ጊዜ መልሱ ተመሳሳይ ነው። እናም እህቴ ከውሸት አፍቃሪዎች ተጠንቀቂ። መሠሪ በስቷልና ንቁና ብቁ ሆነሽ ተገኘ ውሸታሞች ምላሳቸው ቅቤ ነው፣ ውስጣቸው ግን ጩቤ ነው። ስለ ስሜታቸው እንጂ ስለ አንቺ ግድ የላቸው እስኪያሳምኑሽና እስኪጥሉሽ እንቅልፍ የላቸው። ሰው ለሓራም እንዴት እንቅልፍ ያጣል? በረቢ ውሸታሞች በሰው የተመሰሉ ሸይጣኖች ናቸው። እልም ያሉ የሰው ሸይጣኖች ሲበዛ ራስ ወዳደም ናቸው። ለራሳቸው ስጋ ምርካት እንጂ ስለሌላው መርከስ አይገዳቸው። ቀድሞኑ ተነጅሷልና ሌላውንም መነጀስ ነው ልማዳቸው። ማን ወድቆ ማን ይቀራል ማን ጸድቆ ማን ይከስማል ነው መፈክራቸው። ውሸታሞች የሚያስቡት ስለ ራሳቸው ብቻ ነው። ስለማንም እና ስለምንም እድልና እጣፋንታ ግድ የላቸው። የሚፈልጉትን እስኪ ያገኙ ድረስ የማይፈነቅሉት ድንጋይ የለም። ያላንዳች ሃፍረት በውሸት ይምላሉ። የሌላቸውን አለን ያልሆኑትን ነን ይላሉ። ውሸታሞች ማቆላመጥና መለማመጥ ያበዛሉ። እስክትደክሚና እጅ እስክትሰጭ ድረስ በጥረታቸው ይቀጥላሉ። ንግግራቸው በእጅጉ የተጠና ነው። አንደበታቸው ልብ የሚሰነጥቅ ስል ነው። የሰውን ስነ ልቦና ያውቃሉ። የሚጠቀሙትን ቃል ይመርጣሉ። እውነት የሚመስል የሚሸረሽርና አቅም የሚያሳጣን አባባል ይጠቀማሉ። እንኳንስ ሰው ድንጋይ ያቀልጣሉ። ውሸትን እውነት ያስመስላሉ። ዘዴ እየፈጠሩ ያታልላሉ። በውሸት ቃል ይገባሉ። የማይፈጽሙትን ያወራሉ። ለሰው ያዘኑ መስለው ይቀርባሉ። የዋህ መስለውም ያዘናጋሉ። ምንም እንደማያውቁ ሆነው ይተውናሉ። ሓራምን ስለተላመዱ ሓራም ጉዳያቸው አይደለም። ቀልባቸው ደንቁሯልና አላህን አይፈሩም። ኃጢያት መሆኑን እያወቁ ትልቁን ነገር ትንሽ፣ ከባዱን ነገር ቀላል ያስመስላሉ። ቀለል አድርገሽ እንድታዩ እንዳትጨነቂም ይሰብካሉ። ውሸታሞች ሓላል ነገር ሞታቸው ነው። በአጀንዳቸውና ፕሮግራማቸው ውስጥ ሐላል የሚል ቃል የለም። ኑሯቸው ውስብስብ ነው። ሐያታቸው የጨቀየ ነው። መቼ እንደሚያገቡ እነርሱ ራሳቸው አያውቁም። ትዳር ሲነሳ ሞት የታወጀባቸው ያህል ይደነግጣሉ። የሆነ ያልሆነ ምክንያት ያቀርባሉ። የትዳር ነገር ያቅለሸልሻቸዋል። ሐሳቡ ራሱ ይጠላችኋል ወደ ላይ ወደ ላይ ይላችኋል። ወደደኝ ለመነኝ አባበለኝ አደነቀኝ ብልሽ አትዘናጊ። ላንቺ ብሎ ሳይሆን ለራሱ አስቦ ነው። በወጥመዱ ጠልፎ ሊጥልሽ ነው። የፈለገውን እስኪያገኝ ብቻ ነው ማባበሉና ማሳዘኑ። ቢያሳዝንሽም አትመኝ ቢጨቀጭቅሽም። ጆሮም ልብም አትስጪው፣ አላህን ከምታስቆጪ እሱ ቢቆጣብሽ ይሻላል። አንቺ እኮ ማለት ለኔ ሃነሽ የመጀመሪያ ነሽ ሊልሽ ይችላል። በእጁ ካስገባሽና ያሰበውን ካደረገ በኋላ ሆነሽ ማለቱ አይቀርም። የዚህ ሁሉ ሩጫው ፍጻሜ እስከ አልጋ መሆኑን እወቂ። ከዚያ በኋላ ልጁ የለም በሰፈርሽ ዝር አይለም። ዘመኑ እንዲህ ሆኗል። እንደ ሃይማኖትሽ አስተምህሮ እንጂ እንደ ዘመኑ አትሆኝ። ውሸታም አፍቃሪ ትክክለኛ ልቡ አይገኝም። እውነተኛ ህይወቱም እውነተኛ ማንነቱም አይታወቅም። ሲያደባና ሲያሴርልሽ ከኖረ በኋላ አድክሞ አድክሞ የጣለሽ ቀን በራሱ ብልሃትና ዘዴ ይደንቃል። ራሱንም እንደ ጀግና ያደንቃል። በውስጡ ይስቅብሻል፣ ከሌሎች ጋር ይሳለቅብሻል። በቁጭት ያነድሻል፣ ከጸጸትሽ እንዳትወጪ ያረግሻል። ያኔ ታዲያ ከብዙ ጅንጀና በኋላ የወደክሽ ቀን ከወደክሽበት ቀን አንስቶ እንደ ርካሽና ተራሰው ያይሻል። ቀኑና ሰዓቱን ይጽፍልሻል። ራሱን እንደ ጻዲቅ አንችን እንደ ኀጢአተኛ ለማድረግም ይሞካክራል። ከዚያ በኋላ አንችን ለማየት እንኳን ይጠላል። ምክንያት እየፈጠረ ሊያገኝሽ እንዳልደከመ ሁሉ አሁን ደግሞ ምክንያት እየፈጠረ ይሸሻል። በኀጢአት አብረው የወደቁ ሰዎች ፈጽሞ አይዋደዱም። ጥፋታቸውን ያውቃሉ፣ ወንጀላቸውን ይረዳሉ። ስለዚህ አብረሹ ከወደቅሽ ቀን ጀምሮ ከዓይኑ ወድቀሻል፣ ተጠልተሻል። ቢቀርብሽም ለጥቂት ቀናት ለማስመሰል ያህል ነው። ከዚያ በኋላ ጉድ ተሰራው ብለሽ ብትጮኺ ዋጋ የለውም። ወንዶችን ሁሉ መራገምና መቆጣትም ቁኑት ማድረግም ውጤት አይኖረውም። ወደሽና ፈቅደሽ ከተደፋሽ በኋላ ቢረግጡሽ ቢያዋርዱሽ አይክፋሽ። መሰተሪያሽን በራስሽ እጅ ገልጠሻልና በራስሽ እዘኚ፣ ስህተትሽንም እመኚ። ቀድሞውኑ ነበር በትልቁ መጠንቀቅ፣ አሁን ለቅሶ አይጠቅምም። ባይሆን ከዚያ ስህተት የምትወጪበትን መንገድ ፈልጊ፣ ዳግም ላለመሳሳት ሞክሪ። በድርብ ስህተትም ፈጣሪሽንም አታስቆጪ። ተመለሽ አላህ ተመላሾችን ይወዳልና። እናም የሁለቱ ፍቅር ልዩነት በመጠኑ ይህን ይመስላል። ከዚህ በኋላ የውሸት አፍቃሪ እና የእውነት የሆነውን የመለየት ያንች ድርሻ ነው። አፍንጫሽ ለሓራም የሚያሴረውን ያንብብ፣ ዓይንሽ የሴሰኛን ግንባር ያበትር። ከሓራም ከፍ በይ እህቴ፣ ከመጥፎ ነገሮች ሁሉ በአላህ ተጠበቂ።